በትናንትና እለት የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ ኮሚቴ በዘንድሮው የውድድር ዘመን የክፍያ ሥርዓቱን በጣሱ ክለቦች ላይ የተለያዩ ውሳኔዎችን ማስተላለፉ የሚታወስ ነው። ታዲያ በዚህ ጉዳይ ላይ ዛሬ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት አቶ ኢሳያስ ጅራ ምን አሉ የሚለውን ተከታትለን እንመለስ። ሁላችሁም እንደምታውቁት ትናንትና የኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚ ኮሚቴ ባደረገው አስቸኳይ ስብሰባ ያወጣቸው የውሳኔ አፈጻጸሞች አሉ። በመጀመሪያ ክሊር መሆን የሚገባው ነገር ውሳኔዎቹ በፍትህ አካላት የተወሰኑ ናቸው። መጀመሪያ በፍትህ አካል የተወሰነውን ውሳኔ ነው በፍርድ ቤት እንዲቆም የተደረገው እና የፋይናንስ መመሪያውን የሊግ ካምፓኒ ሲያወጣ ከአንድም ሁለት ሶስት ጊዜ በስራ አስፈጻሚ አይተን አጽድቀን ፈርመን አውጥተን ወደ ስራ ተገብቷል። ይህ ስራ ውስጥ ገብቶ ማሳያዎችን መነሻ በማድረግ የተቋቋመው ኮሚቴ አራት ክለቦች አጣርቶ እንዳማውጣቱ ይታወቃል። እነሱ ላይ በደረጃ ባለው የፊት አካል ውሳኔ ወስዷል። በዛ መሰረት ውሳኔዎቹ ታግዶ ቆይቷል። በፍርድ ቤት ወስዶ አሳግደዋል። የእኛንም የፊፋንም መተዳደሪያ ደንብ በሚጻረር መልኩ ማለት ነው። እነኚህ አባላት በዚህ መተዳደሪያ ደንብ ላይ ተወያይቶ አጽድቀዋል። በአንቀጽ 17ም 65ም ላይ በተቀመጠው መሰረት ወደ ኦርዲነሪ ኮርት መሄድ እንደማይችል የተቀመጠ አለ። ማንም ሰው ደግሞ እዚህ ሀገር ውስጥ ከፍርድ ቤት ውሳኔ ትእዛዝ በላይ መሆን አይችልም። ስለዚህ አሁን ማወቅ የሚገባችሁ እናንተም የሚዲያ አካላት፣ ህብረተሰቡ ማወቅ ያለበት የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ ኮሚቴ የፍትህ ውሳኔ አይደለም፣ የፍትህ አካላት የሰጡትን ውሳኔ ነው ያወጣው። አሳግደው የተጫወቱት በሙሉ ህገወጥ ጨዋታ ነው፣ ፎርፌ ነው የሚሆነው። ይሄ ፎርፌ የሚሆን ከሆነ በነኚህ ክለቦች ላይ የኢፍታዊነትን ነው የሚያመጣው ነጌ እነኝን ክለቦች ሬሊጌት አድርገን ነጌ ደግሞ ተመርምሮ ከሚገኙት አስራ አራቱ ሌቦች ቢኖሩ ምንድን ነው የሚደረገው? ነው አንተ በስተት ነው የወረድከውና አንተ ተመለስ፣ ከአንተ በላይ ህገወጥ ወጥ ስራ ይሰራልና አንተ ደግሞ ሂድ የሚል ኢንዱስትሪውን ውጥንቅጡን የሚያወጣ ነገር፣ ከዚህ አንግል ነው ታይ አንዳንዶቻችሁ እንደምትሉት ሶሪ እሰማለሁ፣ ሶሻል ሚዲያም የለንም። አሳፋሪ፣ አስነዋሪ ውሳኔዎች ውሳኔ ናቸው። ነገር ግን ትምህርት ሰጪ መሆን በሚችል መልኩ ደግሞ ኮመንት ማድረግ አስፈላጊ ነው የሚሆነው። ሶ መነሻው በዚህ አንግል የተወሰነ ሊጉን የሊጉን ቁጥር የመጨመር የመቀነስ ስልጣን ያለው የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈፃሚ ኮሚቴ አባል ኃላፊነቱም የስራ አስፈጻሚው ኃላፊነት ነው። በጉባኤው የተመረጠ የስራ አስፈጻሚ ኮሚቴ ኃላፊነት ነው። ያን ባላንስ ሊያደርግ ይችላል። እንዲሁም አቶ ኢሳያስ ጅራ ያነሱት ሌላው ጉዳይ ውሳኔውን አልቀበልም ያለ ክለብ ሊጉን ለቆ መውጣት መብቱ ነው። የወሰናቸው ውሳኔዎች እግር ኳሳዊ ናቸው፣ የቢዝነስ ውሳኔ አልተወሰንም ሲሉ ተናግረዋል። ክለቦቹ ባይቀበሉ ክለቦቹ ወደ ፊፋ አልቀበልም ይሄን ያለ ክለብ ሊጉን ትተው መውጣት ይችላል። መብቱ ነው፣ መብቱ ነው። ምክንያቱም ክለብ አይደለም የሊግ ቁጥር የሚወስነው። አጭር ነው መልሱ፣ ይኸው ነው። ስለዚህ በዚህ ደረጃ መረዳት ያስፈልጋል። ወደ ፊፋ ቢሄዱስ መብት ነው። ምክንያቱም ለሚመጣው ህግ ተገዢ ነን። የጣስ ነው ህግ ካለ ይህን ህግ ጥሶ ነው ወደ ሀያ ያሳደጉት ብሎ የጣስ ነው ህግ ካለ ለዛ የተጣሰው ህግ መልስ እንሰጣለን።